ሰላም ዲናች በያላችሁበት ሁሉ ነገር ስላው ነው። አሸይና አሸይና እንዲያላችሁ ሞኝላችሁ አለ ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍለ ለዚህ ከልብ አመሰግናችሁ አለ ዛሬ ድሚዛናችን ይዞላችሁ መጣ ነው። እንግዲህ ይሄ እንኳን አደረሳችሁ መልዕክት ነው። እንግዲህ የአሜሪካ መንግስት፣ ለኤርትራ ሕዝብና መንግስት እንኳን ለ34ኛው ዓመት የነጻነት ቀን በሰላም አደረሳችሁ። የአሜሪካ መንግስት ከኤርትራ ሕዝብና መንግስት ጋር ያለንን ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን ለማሻሻልና ለማስተካከል መካከል አብረ ለመስራት ዝግጁ ነው፣ ሲል የአሜሪካ የውጭ ጉዳይ ሚኒስተር ሚኒስተር መስሪያ ቤቱ ተናግራል ማለት ነው። ይሄ እጅግ በጣም የሚገርም ፉገራ ነው። የሚገርም የክፍለ ዘመኑ ምርጥ ፉገራ ነው። እንደምታውቁት አሜሪካያኖችና አውሮፓያኖቹ ላለፉት ላለፉ 34 ዓመት ኤርትራ ህዝብ በማዕቀብ ስር ወድቆ በረሃብ በጉስቁልና በስደት እንዲሰቃይ እንዲንጎላተው ያደረጉ ናቸው። ዛሬ ምን ተገኝቶ ነው ስለ ኤርትራ ህዝብና መንግስት የነፃነት ቀን አሜሪካን መንግስት ያስጨነቀው ካላቸ፣ ይሄ ፉጎራ ነው። ይሄ መሸዋወድ ዱለላ ነው። ከዚህ በፊት ደግሜ ደጋግሜ እንደነገርካች እኔ የቀጠናው የፖለቲካ ሳይንቲስት ነኝ እና ምንድነው ያልካቸ አሜሪካ ህዋሃት በኤርትራ በኩል ሌላ ጦርነትና አውዳሚ ጦርነት እንዳይመጣበት ለመከላከልና ለማዘናጋት እንዳልኳቸው ቀጣይ ታርገት እራሱ ኤርትራ ነች። በአሜሪካን በህወሀትም ስናይፐር መነጽር ውስጥ የገባቸው ኤርትራ ነች። ነገር ግን አሁን ህዋሃት በሰኒ ላይ ለሚያስነሳው ጦርነት ጠላት የመቆነት ስራ አሜሪካኖቹ እየሰሩ ነው። በነገራችን ላይ አሜሪካኖችም ቤተ ክርስቲያን ሊሳለሙ አይደሉም። መቀሌ፣ ሽሬ፣ አዲግራት፣ ጣሊያን፣ ጀርመን፣ ፈረንሳይ እዛ የሚመላለሱት ቤተ ክርስቲያን ለመሳለም ወይ ደግሞ መስጊድ ሂዶ ሊሰግዱ ወይ ደግሞ አስቤዛ የቤት አስቤዛ ሽሮና በርበሬ ለው መግዛት አይደሉም የሄዱት የሚሄዱት ቀጠናው ላይ የሚነሳውን ጦርነት ኦሪየንቴሽን ለመስጠት ነው። ቤት በኩል ውጊያ የት በኩል ይጀመር። ይሄ እንግዲህ ያልታደለው የአፍሪካ ቀንድ ይሄ ምስራቅ አፍሪካ እጅግ በጣም ዘግናኝ ችግር ውስጥ እንዳለ ሁላችንም የምናውቀው ነው። ሱዳን በደም እየታጠበች ያለች አገር ነች። ሶማሊያ ለዘመናት ደም ሲፈስባት የነበረች አገር ነች። ደቡብ ሱዳን እንግዲህ ለጥቂት ቀን ነው እረፍት ያገኘችው። አሁንም እንግዲህ ወደ ጦርነት እያኮበኮቡ ነው ያለት። ስለዚህ ኤርትራንና ኢትዮጵያን በማተራመስ ቀጠናን እንደ ሩቅ ምስራቅ አገሮች ለመወጥወጥ ነው ተነስቲ ያለ እንደ መካከለኛ ምስራቅ እና ልክ ሊቢያ እንደፈረሰች ሶሪያ እንደፈረሰች አፍጋኒስታን አገሮቹ ብቻ ሳይሆን ቆጠና ሁሉ ብትንት ነው እንደወጣ። ምናልባት ምስራቅ አፍሪካ እጅግ በጣም አስፈሪና አደገኛ ወደና አቅጣጫ ሊሄድ ይችላል። ይሄ ቦታ ላይ ያሉ ግጭቶች ላይ ቤንዚን ማርከፍከፍ አያስፈልግም። መጀመሪያኑ ቤንዚን ተርከፍክፏል። በብሔር ፖለቲካ፣ በቀጠና፣ በመሬት፣ በታሪክ፣ በብዙ ጉዳዮች ቁርሾ ቂም በቀሎች ያሉበት ቦታ ነው። እዚህ ቦታ ላይ የሚነሱ እሳቶች በቀላሉ መብረድ የሚችሉ አይደሉም። ብዙ ነፍስ የሚያጠፉ ብዙ ንብረት የሚያወድሙ ናቸው። ጥንቃቄ መደረጋል እኔ በጉሌ ቀድሜ የተናገረ ያለው ከሰሜኑ ግጭት ብዙ ነገር መማር ይኖርብናል በቢሊዮን የሚቆጠር ደራል ለኢኮኖሚ ለስራ ለሆስፒታል ለመንገድ መዋል የሚገባው ገንዘብ ወድሟል ከሁሉ ከሁሉ በላይ ደግሞ እጅግ በጣም የከበረ የሰው ልጅ ህይወት ተቆጥፏል ስለዚህ አሁን ህወሀት ለምሳሌ የበሰበሰ ፖለቲካ ስለሆነ የያዘው ምናልባት ህዋሃት አይ ከፌደራል መንግስት ጋር ሁኜ ኤርትራን እወጋለሁ የሚል ሀሳብ ሊኖር ይችላል አይ ከኤርትራ ጋር ሁኜ ፌዴራል መንግስቱን እወጋለሁ የሚል ሀሳብ ሊኖር ይችላል። አይምራቸው የፖለቲካ እሳቢያቸው የበሰበሰ ስለሆነ ነው እንጂ ከፌዴራል ከኢትዮጵያ መንግስት ጋር ሆነ ከኤርትራ መንግስት ጋር ወግኝ እዋጋለሁ የሚለው ውጊያ የጦር ሜዳ እኮ ራሷ ትግራይ ነች። መድፎ ታንኩም የሚጓጓዘው የሚተኮሰው የሚወርደው እዛው ትግራይ ምድር ላይ መሆኑ መታወቅ አለበት። አየር ላይ አይደለም ቢዋጉ። ለምሳሌ አይበለው የሱልጣን ጆሮ ይደፈንና ኢትዮጵያና ኤርትራ ወደ ጦርነት ውስጥ ቢገቡት የሚዋጉት እኮ እንደ አሞራ አየር ላይ እኮ ሄዶለም፣ መሬት ላይ ነው። በታንክ ነው፣ በሞድፍ ነው፣ በዲሽቃ ነው፣ በስናይፐር ነው። ይሄ ቀላል ግዳ አይደለም። ይሄ ለትግራይ ሕዝብ ሰላም ይሰጣል? በህልማችን በቁጀታችን የምናስባት ትግራይ የምትባል ሀገር በዚህ መንገድ ትሞት ሰርታች፣ እብደት ነው፣ እብደት ነው። የጋዳፊን መንግስት ለመጣል እኮ አሜሪካኖቹ እጃቸውንም እግራቸውንም አስገብተው ነበር። ነገር ግን ሊቢያ ብትንትና ነው የወጣው። ማንም አላዷል። ሶሪያ ዛሬ ብትንትና ወጥቶ ያ ሁሉ ታሪክ ያ ሁሉ ልዕልና የነበራት አገር ዓለም እጁን በአፉ ያስጫነ ትልቅ ታሪክ ያላት ሶሪያ ዛሬ የማንም ድርዬ መፈንጫ የሆነቸው አሜሪካኖቹ ገብተውበት ነው። አውሮፓኖቹም ገብተውበታል። ስለዚህ ከሩቅ ያለ ጠላት ከሩቅ ያለ አገሮ በማስገባት በዚህ ቆጠና ላይ ሰላም ሊወርድ አይችልም በጣም በጣም እብደት የሆነ አካሄድ ነው እየሄደ ያለ ይሄ ምስራቅ አፍሪካ ወደ ግጭት ውስጥ ከገባ በተርከፈከፈው ቤንዚን ላይ ክብሪት የምንለኩሱበት ከሆነ መሰደጃም አይኖርም እንኳን መኖሪያ ወዴት ይሄዳል ቆጠና ላይ ጦርነት ከተነሳ የሱዳን ህዝብ ወደ ኢትዮጵያ ነው ሚሸሽ ወይስ ደሞ የኤርትራ ህዝብ ወደ ኢትዮጵያ ነው ሚሸሽ ወይስ የኢትዮጵያ ህዝብ ወደ ኤርትራ ነው ሚሸሽ የሱዳን ህዝብ ወደ ኢትዮጵያ ነው ሚሸሽ ወይስ ሱዳን ወዴት ነው የምትሄድ ቆላልካ አይደለም ቆልድካ አይደለም ህወሀት እኮ የክልል መንግስት ነው። ከክልል መንግስት ጋር የገባ ነው ውጊያ። ምን ያህል ቢሊዮን ዶላሮች እንዳስወጣን እኛ እናውቃለን፣ እነሱም ያውቁታል። ምን ያህል ሰው፣ በመቶ ሺዎች የሚቆጠሩ ወጣቶች እንደ ዋዛ እንደረገፉ እናውቀዋለን። ከክልል መንግስት ጋር ነው የተዋጋነው። ለምን? ዝግጅቱን ያጠናቀቀ ለሰላሳ ዓመት መሳሪያ ያኮማቸ ታንክና መድፍ ያደራጀ ሀይል ጋር ነው የተዋጋነው። ስለዚህ በዚህ በምስራቅ አፍሪካ ላይ ለሚነሳው ጦርነት ቄጠማ የምትጎዘጉዘው እጣን የምታጫጭሰው ግለሰቦች ይሄ በጣም አደገኛ ነገር ነው። ለማንም ጥሩ ነገር ይዞ አይመጣም። ለምን በዚህ ጦርነት ላይ እንዳልኳቸው ሌሎች ኃይሎች ይገባሉ። ቀጠና ላይ በሚነሳው ግጭት እንዳልኳቸው ህወሀት ከፌዴራል መንግስት ጋር የሚዋጋ ኤርትራ ከፌዴራል መንግስት ጋር የሚዋጋ ህወሀት ከአማራ ኃይሎች ጋር የሚዋጋ ህወሀት ከማንም ጋር ይዋጋ ጦርነቱ መነሳት የማይቀርም እኛ ቀድመን ውዋ ስንል የነበረው ለዚህ ነው። እጅግ ከፍተኛ መዘናጋት በህዋት ጉዳይ እጅግ ከፍተኛ መዘናጋት። ይሄ ኃይል ተጎደው ወደ ድርድርና ወደ ሰላም አካታች የሆነ ንግግር ያስፈልጋል። አሁንም እንደ ሀገር አቀፍ እንደ ቀጠና አካታች የሆነ ማዶና ማዶ ሆነን የምንሰጣጣው እንኳ ሰላምታ ነገ የሚመጣውን የደም ጎርፍ ማንም ሊያስቆም አይችልም። እንደ ህዝብ እንነጋገር። በውስጣችን የምንነጋገር ከውጭ ኃይሎች ጋር የምንነጋገር የውስጣችንን በውስጥ እንጨርስ፣ የውጫችንን በውጭ እንጨርስ። ተነጋግረን መፍትሄ እናድርግለት እየተባለ ስለዚህ፣ ይህ ኃይል እንግዲህ አሁን እንዳላቸው በኤርትራ በትግራይ በኩል በዛላ አንበሳ መንገድ ተከፍቷል። ትራንስፖርት ተጀምሯል። ሸጋ ነው። ሰላም ከሆነ ጥሩ ነው። ነገር ግን በአሻጥር አይደሉም። በአሻጥር ህወሓት በሚዘረጋት የአሻጥር መንገድ አይደሉም። ዛሬ ቆይ ኤርትራን አረጋግቼ አማራ ልምታውና ፌዴራል መንግስት የኢትዮጵያን መንግስት ልምታና ነገ ደግሞ በተራ ኤርትራ ንመታ አለው። ዛሬ የኤርትራ ልምታና ነገ ደግሞ ቀስ ብዬ አማራንና ኢትዮጵያን ፌዴራል መንግስት ጋር እዋጋል በአሻጥሮ የሚሄደው ነገር ዋጋ ያስከፍላል። ስለዚህ የአሜሪካ መንግስት እንኳን አደረሳችሁ ለኤርትራ ህዝብ የላከበት ነገር ስላቅ፣ ለእኔ ቀልድ ነው፣ ፌዝ ነው። ምክንያቱም ይህ ህዝብ ለዘመናት በረሀብ በጉስቁልና በችጉር በስድብ እንዲኖር እንዲገሳቀል ከተደረገ በኋላ አሁን እንዴት ነው የሚሆነው? አሁን እንዴት ነው የሚሆነው? ይሄ ነገር ቤት በምን መልኩ ነው መላ የሚገኝለት መፍትሄ የሚገኝለት የሚለው በጣም አደገኛ ነገር። ከመቼ ወዲህ ነው ለኤርትራ ህዝብ የተጨነቁት? ከመቼ ወዲህ ነው ለኢትዮጵያ ህዝብ የተጨነቁት? እና ይሄ ነገር አደገኛ ነው። አካሄዱም ትክክል አይደለም። መታረም መቻል አለበት። ቀጠናው ሰላም ያስፈልገዋል። በመሸነጋገል በመፈጋገርና በመደለሉ ላይ የተኖረ ቀስት አይደል። እኔ ይሄ ግጭት ቢነሳ ከማንም ወገን ሆኜ ግፋ በለው አለ። ምክንያቱም ግፋ በለው ብለን የሚመጣው መከራ አይተነዋል፣ ችግር አይተነዋል፣ ቢሊዮን ዶላሮችን አክስረናል። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጫናዎቹ አምጥቶብናል። የወንድሞቻችን ከሁሉ ከሁሉ በላይ የከበረ ሰው ጠፍታል። እንደገና እንደዛ ሆኖ መፍትሄ አላገኝም። አሁን የሰሜኑ ግጭት አሁንም ጦሱ ይዞ መጣ ማለት ነው። ተመልከቱ እንግዲህ ሊያባራ አይችልም። የበላውን በልቶ ያጠፋውን አጥፍቶ አሁንም መቆም አልቻለም። ይሄ ጉዳይ አሁንም እየሀገሮች መልክ እየቆየረ አቅጣጫ እየቆየረ ዋጋ ሊያስከፈል ህዝብ ሊያጠፋ ኢኮኖሚ ሊያወድም እየት እንደወረደረ ነው ማለት ነው። ስለዚህ ይሄ ደግሞ ሲሆን እንዳልኳችሁ ቀጠናው ላይ ያሉ ሌሎች ኃይሎች ይገባል። ልክ ሱዳን ላይ አረቦቹ ሁለት ቦታ ሶስት ቦታ ተኮፍለው እንደሚታኮሱት ሶማሊያ ላይ እንደዚህ ሊቢያ ላይ እንደዚህ ሶሪያ ላይ እንደዚህ እንደነበረ ሁሉም አሁንም በዚህ አቅጣጫ ሌሎች ኃይሎች እጃቸውን ከኮተቱ በጣም አደገኛ ነገር ይፈጠራል፣ ቀጠናው ላይ ይሄ ደግሞ የሙስራቻ አይደል። ይሄ ደግሞ ደስ የሚያሰኝ ነገር አይደል። ይሄ ደግሞ ቀጠናው በከፍተኛ ደም መፋሰስ ውስጥ እንዲገባ ባለው ኢኮኖሚያዊ ማህበራዊ ጫናዎች ላይ እንደጎና ሌላ ጫና ሊፈጥር የሚችል እና ዛቸው ፉከራው ቆረርተው ትክክል አይደለም፣ ትክክል አይደለም መዘላለፉ በጣም ትክክል አይደለም። አይቶናል የራሽያ የዩክሬን ጦርነት አለምን ነው ያናቀ። እንደዚህ የጦርነት መድኃኒት፣ የጦርነት ፈውስ፣ የጦርነት በጎ ውጤት የለም። በእርግጥ እኛ ተናግረን የምናስቆመ ጦርነት የለም። ነገር ግን ህዝብ ልብ ውስጥ የህዝብና ህዝብ ጠላትነት መፈጠር የለበትም። ጥንቃቄ